የሄሉን ልብ ምን እንደምታስብ ምን አስባ ያን ቪዲዮ እንደሰራች እራሱን ያውቃል። ነበር ምንድነው ያለችው? ሄሉ ለወደፊት ህይወቴ ጥሩ አይደለም። ስልክ ተደወለልኝ። ስልክ ተደውሎ የተነገረኝ ምንድ ነው? ሄሉ ሄሉ የራሷን ህይወት እየጀመረች ነው። የራሷን ህይወት እየጀመረች ነው እንዲመለስ ብትፈልግ ኖሮ እኔ ሄሉን ጠንቅቄ አውቃታለሁ። ለምትፈልገው ነገር አንድ ቀን አታት፣ አንድ ቀን አንድ ደቂቃ ራሱ አታት። ደግሞ ሄሉ ምን ብላለች ናትየትም አይሄድም ማለት እሱ ከእኔ ሌላ ለማፍቀር ይከብደዋል ምናምን ነገር ብላለችና ቋት ተከታይ ሲላመዷት ማዳ አትዘልቅም ከአንድ ቤት ሁለት ቢላ ለምዳ አመሉ አይታወቅ። እናንተ የለመናችሁልኛ አምላክ ደግሞ አያሳፍረኝም፣ እንደ ወድቄ እንድቀር አያደርገኝም። እና ሰላም ሰላም ቤተሰቦች፣ ሰዎች እንዴት ናችሁ? ሰላም ነው እንግዲህ እግዚአብሔር ይመስገን በጣም ደህና ነኝ ያለው። እና ባለፈው በሰራሁት ቪዲዮ መቶ ሺ ሊገባ እያልኩ ነው ምናምን ነገር ብዬ ቪዲዮ ሰርቼ በጣም ብዙዎቻችሁ ሰብስክራይብ አድርጋችሁ ይቻላል፣ አመሰግናለሁ። ዛሬም እንግዲህ ሰብስክራይብ እንድታረጉልኝ ጠይቃችኋለሁ። ለዚህ ቻናል አድ ሲሆናችሁ ናቲቲቭን ሰብስክራይብ በማድረግ አበረታቱኝ፣ ሰብስክራይብ አድርጉ። እንግዲህ ወደ ወደ ዛሬ ጉዳይ ስመጣ ባለፈው ቪዲዮ ከለቀኩኝ በኋላ በጣም ብዙ ሰዎች በጣም ብዙ ሰዎች በውስጥ መስመር እያናገራችሁኝ እየጠየቃችሁኝ ነበረ። በእውነቱ ይህን ቪዲዮ ለመስራት ምንም አላሰብኩም፣ ግን በጣም ብዙ ሰዎች በውስጥ መስመር በሜስ ሲንፐቲክ እየደወላችሁ በሰውም በጣም ብዙ ሰው ምናምን ነገር እየጠየቀ ነበረ ከሰራሁት ተለይ በኋላ እና ለሁሉም ነገር ዛሬ እናንተ ሁሉንም ነገር በይፋ እንድታውቁ ስለፈለኩኝ ዛሬ ሁሉንም ነገር ማለት ነው እና ከዛ ከቪዲዮ በኋላ እኔም ደግሞ የሰማሁት ነገርም አለ እና ከሄዱ ጋር ከእኔ ጋር በተገናኘ ነገር ዛሬ እንግዲህ ያለውን እውነታ ከናንተ የተደበቀው ሁኔታ ሁና እስከመጨረሻው ድረስ ይህን ቪዲዮ በጥሞና ለመከታተል መኩሩት። ሙሉን ነገር ስለኛ የምትጠይቁ ሰዎች ሁሉንም ነገር እዛው ላይ ታገኛላችሁ ብዬ አስባለሁ። ሁሉንም ነገር እነግራችኋለሁ። ቦታ ይዘን እናወራለን። ለቤቱ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኛ አመሰግናለሁ። ቦታ ይዘን እናወራለን። እንግዲህ ቤተሰብ፣ ያው መጥቻለሁ የሆነ ባልተጠበቀ ቪዲዮ ማለት በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበረ። እኔም አልጠበኩትም፣ ግን በቃ ከአቅሜ በላይ ስለሆነ እናንተ ማወቅ ስላለባችሁ ይህም ቪዲዮ ለመስራት ተገድጃለሁ ማለት ነው እና ባለፈው ለሄሉ ስጦታ ከላኩላት ጀምሮ ያን ቪዲዮ ከሰራው በተለይ ያን ቪዲዮ ከሰራው በኋላ ጀምሮ በጣም ብዙ ሰዎች እየጠየቃችኝ ነው። በውስጥ መስመርም በጣም ብዙ ሰዎች በቅርቤ መሆናችሁ እየጠየቃችኝ ነው እና እናንተ ማወቅ ያለባችሁ ከእናንተ የተደበቀ ነገር አለ ማለት ከኔም የተደበቀ ነገር ሆኖ እናንተ ማወቅ ያለባችሁ ለእናንተ ግልጽ ያልሆነ ነገር አለ እና ያን ሁሉንም ነገር ዛሬ ይፋ ላደርግላችሁ ነው የመጣሁት። ከዚህ በኋላ ይሄ ነገር ለእናንተ እንደዚህ ተደብቆ አይቀጥልም ማለት ነው፣ ለኔም ተደብቆ አይቀጥልም። ሁሉም ሰውም አውቆ ያውቅ እንደዚህ አይነት ነገር አይቸገርም ብዬ ስላሰብኩኝ ነው እና ባለፈው የስጦታውን ቪዲዮ ከላኩላት በኋላ ነው ማለት ያን የስጦታውን ቪዲዮ ስልክ አንድ ቤተሰብ እናንተ ያልተረዳችሁት ነገር ሄሉ ያን ቪዲዮ ስትሰራልኝ ስትልክልኝ ምን ለማለት እንደፈለገች አልተረዳችኋትም። ማለት ሄሉ ስጦታውን ስለላኩላት አመስግናኝ፣ ደስ ብሏት፣ ለጓደኝነታችን ተጣልተንም እያለው እንደዛ ለሷ ስላሰብኩላት ሼም ይዟት ነው ያን ቪዲዮ የሰራችሁ፣ በሼም ነው የሰራችሁ ሰውም ደግሞ ናት ስጦታ ላከልሽ ምናም ምናም ተብሎ ሰውን በጣም ደስ ስላላት በሼም ነው ያን ቪዲዮ የሰራችሁ፣ የላከችልኝ እንጂ ዋና ቪዲዮ ለኔ የተላከልኝ ምክንያት እሱ አይደለም። እኔ እንደኔ ሄሉን አታቋትም። ማለት እኔ ለሌላ ነገር ሳይሆን የሄሉን ልብ የሄሉን አስተሳሰብ የሄሉን ልብ ምን እንደምታስብ ምን አስባ ያን ቪዲዮ እንደሰራች ራሱን ያውቃል። ይሄን ስላችሁ አይ፣ አንተ ለምንድን ነው እንደዚህ ስለማውቀው ነው። ስለማውቀው ነው። ምክንያቱም ይሄን ስላችሁ በጣም እርግጠኛ ስለሆንኩኝ ነው። ምንድነው? ቪዲዮ ሲጀመር ቪዲዮ የተሰራው ኖርማሊ ስላረኩላት ስላደረግኩላት ነገር እኔም የሆነ አደረግኩ ምናምን ለማለት ሳይሆን ደስ ብሏታል፣ አልጠበቀችም። ምክንያቱም ሜቢ ስታስበኝ የሆነ ቂም እንደያዝኩባት እንደ የሆነ እንደዛ አድጋ ነበር የምታስበኝ። ሳታስብ ግን እኔ ለሷ ያለኝም ቦታ ለሷ ያለኝም ፍቅር ስላሳየው ምናምን ነገር ደስ ብሏታል። ያ ኖርማል ነው። ለዛ ለማመስገን ነው ቪዲዮ የሰራችሁ። ከዛም በላይ ግን እሷ ልታስተላልፍ የፈለገችው መልእክት አለ እና እናንተም ልብ ያላላችሁ ቪዲዮም ላይ ብላ ነበር። ምንድነው ያለችው? ሄሉ ለወደፊት ህይወቴ ጥሩ አይደለም። በቃ ይሄን እንድትነግረኝ ነው የፈለገችው። ለወደፊት ህይወታችን ጥሩ አይደለም ሲጀመር ለኔ ለወደፊት ህይወቴ ጥሩ ካልሆነ እኔ ጀስት አባባ ላኩላት ምንድን አውቃለሁ? የወደፊት ህይወቴን ህፃን ልጅ አይደለሁም፣ እኔ አውቃለሁ አይደል? አባባ ላኩላት አባባ ስልክላት እሷ ምላሽ ምን ነው ለወደፊት ህይወቴ ጥሩ አይደለም። ለወደፊት ህይወታችን፣ ህይወታችን ስትል እንግዲህ የኔ ነው የራሴን አያካትትም። የራሴን እኔ አውቃለሁ፣ የወደፊት ህይወቴን አውቃለሁ። ለወደፊት ህይወቴ ጥሩ አይደለም፣ በቃ እና እንደዚህ አይነት ተግባር ተቆጠብ፣ ምናምን ነገር የራስን ህይወት ጀመር አይነት ነገር ነው። ምክንያቱም የኔ ታውቃለች ምን ያክል እንደምወዳት። ለዛም የሆነ ስሜቴን ሳጎዳ የሆነ ይሄን መልእክት ለኔ ለማስተላለፍ ስለፈለገች ነው እንደዛ። ቪዲዮንም በውስጥ እንትን ያላችሁና አልጠጠትም። እኔ በራሴ በኩል አበባ አይደለም ገና የአበባ ማሳ ብልክ ምናምን ነገር አልጸጸትም። የፍቅር አበባ ላኩኝ የይቅርታ ላኩኝ ወራቨር ለኔ ችግር የለብኝም ምንም የሚበላሽ የወደፊት ህይወትም የለብኝም። ግን ያንቺን ህይወት የወደፊት ህይወትሽን ላበላሽ አልፈልግም። አንቺ ግን እዚህ ጋር ደባብሰሽ እንደዚህ ለወደፊታችን ምናምን ብለሽ ባታልፊ፣ ህዝቡም እንዲያው ግልጽ ብታረግልኝ ደስ ይላል። ግልጽ ግልጽ አላደረግሽም እዚያ ጋር የሆነ እኔ ገብቶኛል። እኔ አውቃለሁ ምክንያቱም ስለማውቅ ነው። እና እዛ ጋር ህዝቡ አልገባውም። ደባብሰች ስታልፊ ጥሩ አይደለም። ምክንያቱም በጣም ብዙ ሰው እየጠየቀኝ ነው እያስጨነቀኝ ነው። አንቺም ደግሞ ታውቂያለሽ፣ ይጠይቁሻል፣ ያናግሩሻል። ግን የሆነ ደባብሰች ባታልፊው እና ሰውም ቢያውቀው በቃ ደስ ይለኛል። ከዛም በተረፈ ከዛ በኋላ አንድ የደረሰኝ መልእክት አለ። ኬት ያግኘው ኬት እኔን ስልክ ቁጥር ፈልጎ ያግኘው እኔ ፈጣሪ ይወቀው። ትናንትና ነው ይሄን ቪዲዮ ለመስራትም በቃ ይሄ ነገር እንደዚህ ይፋ ለማረግም በጣም ያስገደደኝ ቪዲዮ ነው። በእርግጥ አንቺ የራሳችንን ህይወት ያበላሻል ምናምን ስትይ ጠርጥሬ ነበራ። ሌላ የህይወት ጎዳና ላይ ሆና ይሁን እንዴ ምናምን ነገር ብዬ ጠርጥሬ ነበር። ግን አላሰብኩም። በቃ አይ ዝም ብዬ ራሴን ለምን አጨናንቃለሁ? ምናም ብዬሽ የተውኩት ነገር ነበረ። ሆኖም ግን ስልክ ተደወለልኝ። ስልክ ተደውሎ የተነገረኝ ምንድን ነው? ሄሉ ሄሉ የራሷን ህይወት እየጀመረች ነው፣ የራሷን ህይወት እየጀመረች ነው። መንገደኛ ነው፣ ልብሽ ይሄን ያውቃል። እሁን በላይ ብዙ ስማ ማለት ለዛም ነው እዛጋር ቪዲዮም ላይ ለመንገር የፈለገችው ያንን ነው። ልትነግረኝ ማለት የሆነ የፈለገችው እና አላመንኩም። ላለማመን ሞክሬ ነበር። ግን ይሄን ስትሰሙ እንግዲህ ውሸት ነው የምትሉ ሰዎች ሊኖር ይችላል። እና ለዛ ነው እና እኔም እንደዛ መስሎኝ ነበር። ልክ እንደ እንትን ለምንድን ነው ውሸት የሚሆነው? ምክንያቱም ሄሉ እንኳን እንደዚህ ተጣልተን ባለን ሰዓት ፍቅር ሌላ ህይወት ትጀምራለች አትጀምርም ምናምን፣ ከኔ ጋር እያለች ጀምራ አይደል እንዴ? ለምንድን ነው የማላውቀው? ማለት ከኔ ጋር እያለችም እኮ ጀምራ ነበር፣ እኔ ምንም በማላውቅበት ሁኔታ። ሆኖ ራሱ እኮ ሄሉ ሌላ ህይወት ከኔ ጋር ያለውን ነገር እዚህ ጋር ሳታቋጭ ሌላ ህይወት ጀምራ ነበር። ደስ ያው ይሄ መብቷ ነው እና እንደዚህ ማለት ከልብ ለምታስቡልን የሆነ የድሮ ሁኔታችንን የምታቁ የድሮ ፍቅራችንን የምታቁ ሰዎች እንደዛ ስለምታስቡልን በሌለ ነገር አትጨናነቁም። እና ከአሁን በኋላ ምንም ተደባብቆ የሚቀርም ነገር የለም፣ ሁሉም ነገር ይፋ ይሆናል ስልሽ እዛ ጋር አሁን እንደዚህ ስል ሌላ ህይወት ምናምን ምናምን ነገር ልበጠብጥ ምናምን ነገር አይደለም፣ ለዛ አይደለም። ግን ግልጽ ሆኖ ማለፍ ስላለበት እዚህ ጋ ስለኛ የሚጠይቅ ሰው በጣም ብዙ ሰው በጣም ብዙ ሰው ስ ያደርጋል ተስፋ እያደረገ ምናምን ነገር ነው ያለው። እና ያን ነገር ህዝብ እንዲያቅልኝ፣ እንጂ አሁን እንትን ባልሽው ነገር መፍት ነው መፍትሽ ነው ምክንያቱም እዛ ጋር አይሆንም፣ በቃ የራሳችንን ህይወት እንጀምር ብለን አቁመን ነበረ። የራስሽን ህይወት ብትጀምሪ እውነት አሁን የራስሽን ህይወት እየጀመርሽም ከሆነ ይሄን ቪዲዮ ያንቺን ህይወት እንዳይረብሽ እዚህ ጋር ማወቅ ያለበት ነገር ከአንቺ ጋር ህይወት የሚጀምረውም ሰው ሄሉ ከኔ ጋር ካቆምን በኋላ ረጅም ጊዜ ሆኖናል። ከኔም ጋር ስልክም ተደዋውለን አታውቅም። ምንም ነገር ግንኙነትም የለንም እና ጀስት በቃ የራሷን ህይወት መጀመር ትችላለች። ምንም የሚያገናኘው ነገር የለም። ያው እዚህ ጋር ቪዲዮ ምሰራውም ያን ህይወት የእናንተን ህይወት ለመረበሽ ሳይሆን ህዝቡ እውነታውን ማወቅ ስላለበት ነው። ምክንያቱም እኛን በጣም ብዙ ሰው አንድ ላይ እንድንሆን ሽ ያደርጋል። እኔንም እየደወለ በጣም ብዙ ሰው ያጨናንቃል። ይሄን ነገር ህዝብ ካወቀ በኋላ ለሷም ችግር አይሆንም ብዬ ስላሰብኩ ነው ይሄን ቪዲዮ ምሰራው እንጂ ሌላ በቅናት ምናምን ነገር እንዳልሆነ የሚገባው አካል እንዲረዳልኝ ይፈልጋለሁ እና በዛ እንዳይወሰድልኝ ስለፈለኩ ነው። እኔ ግን እኔ ግን እውነት በነገራችሁ ማለት ነውና እንደዚህ ሲሉኝ አላመንኩም ነበረ። ማለት የሆነ ለማምን ከብዶኝ ነበረም። ግን ምን ማድረግ ይቻላል? ብዙዎቻችሁ ደግሞ ማለት የጠየቃችሁኝ ነገር አለ፣ በቃ ይቅርታ ጠይቃት ምናምን ምናምን ነገር። እዚህ ጋር በጣም ብዙ ጊዜ ነገር ያለው እኔ እንደ ወንድማችሁ እንደ ቤተሰባችሁ እንደ ራሳችሁ ሆናችሁ እስቲ አስቡልኝ፣ ማለት የተፈጠረውን ነገር ማለት አንድ ነገር ህይወት ላይ እንድትረዱ የምፈልገው ነገር ምንድነው? አንድ ነገር በፍላጎት በግፊት ይተን። እኔ እኮ አለቃቅሽ ምናም ምናም ምናም ነገር ለሄሉ እኮ አረ በህዝብ ፊት እንደዚህ ምናምን ተንበርክኬ እንትን ብል ሄሉ ለሼም እኔን እሺ ብላኝ ቢሆን ኖሮ እንደዚህ ፍቅር እንደዚህ የሚሄድ ነገር አይደለም። እኔ ይሄ የወደፊት ህይወታችሁ ምናምን ምናምን በልመና በይሉኝታ ምናምን ነገር የሚሆን አይደለም። ምንም ባልተፈጠረበት ሁኔታ ከኔ ጋር እያለች ጓደኝነታችንን ሳትፈልግ ቀርታ ፍቅር ፍቅራችንን ሳልፈልግ ቀርታ ሄሉ የራሷን ህይወት ከጀመረች በኋላ ነው ማለት እኔ የመጣሁት እና ምንድነው፣ ሄሉ ይሄን ነገር ስታስብ ያው ኦሬዲ የኛ ነገር አብቅቶ ምናም ምናም ነገር ስለሆነ ጀስት እሷ ጋር ፍቅሩ ስለሌለ ነው። ሶ እንደው አበባ አባባላችሁላት ሄሉ ፍቅር ቢኖራት ማለት ፍቅራችን እንዲመለስ ብትፈልግ ኖሮ እኔ ሄሉን ጠንቅቄ አቃታለሁ። ለምትፈልገው ነገር አንድ ቀን አታድር፣ አንድ ቀን፣ አንድ ደቂቃ ራሷ አታድር። ገብቷችኋል? ራሷ ነበረ እንደዚህ እንደዚህ እንደዚህ እንደዚህ ብላ ምትጠይቀኝ። ያልጠየቀችውም ዝም ብላ ያለፈችውም ትታኝ ሄዳም ሌላ ህይወት ጀምራም ተመልሳ መጣ። እንደዚህ እሺ ይቅርታ፣ በቃ ያለፈውስ አልፏል። እንደዚህ እንደዚህ አድርጌ ነበረ፣ አንተ እስካሁን እኔን መውደድ አላቆምክም። ፍቅር አንተን ከሌላ ሰውም ጋር አላየሁም፣ እንደዚህም አላደረክም። እኔ ነኝ ያጠፋሁት፣ ይቅርታ፣ እንደ ድሮ ኑ አላለችም። ይህን ስን እንድትል ምናምን ነገር አይደለም። ሄኑ ብትፈልግ እንኳን እንደዚህ ልትል ብትፈልገው ማለት ነው፣ ግንኙነታችንን፣ ፍቅራችንን የድሮም ብትፈልገው በፈለገችው መንገድ መጠየቅ ትችላለች። ይሄን ደግሞ እኔ አውቃለሁ። ያን ብዙ ጊዜ ማለት ብዙ ጊዜ ከሷ ጋር ብዙ ጊዜ ነው አብሬ አሳልፈታለሁና ብትፈልገው፣ ግንኙነታችንን ብትፈልገው፣ አብሮነታችንን ብትፈልገው just ለሷ ይቅርታ ምናምን ማለት እራሱ ተራ ነገር ነው ትል ነበር። እኔን እኛ ጠፋው ትል ነበር። ማትለው ማ ስለማትፈልገው ነው። አሁን እዚህ ጋር እንድታቁልኝ ይቅርታ ምናምን ነገር እንድጠይቅ እንደዛ እንድትል ሳይሆን እውነታውን እንድታቁት ነው። እውነታው ይሄ እውነታው በቃ በቃ ማብቃት ስላለበት ነው። እና ዊሽ የምታረጉልን ቀና የምታስቡልኝ ሰዎች እኔ እግዚአብሔር እኔ በኔ በኩል እኔ ምን እንደምላቸው አላውቅም። እና የሆነ ለኔ እኔ እግዚአብሔር እኔ ፈጣሪ የሆነ አላ ልቤ ተሰብሮ እንዳይቀር ወድቄ እንዳልቀር የሆነ ከጎኔ እናንተን ያስቀመጠልኝ ነው የሚመስለኝ። እግዚአብሔር በቃ እጽናናለሁ እንዴ ሰው እንደዚህ ብትወና አት ይብና በጣም ነው ማመሰግናችሁ ማለት ለኔ ደስታ ምናምን ነገር፣ እንደዚህ የምታስቡኝ ሰዎች እንደ ወንድም ከድሮም ጀምሮ ስለምታቁኝ የሆነ ልቤ ተሰብሮ ወድቄ እንዳልቀር ምናምን ነገር የምታበረታቱኝ የኛንም አንድነት የምትፈልጉ ሰዎች የእኛንም አንድነት የምትፈልጉን ደስታችንን ስለምታቁ ስለነበረ ምናምን ነገር ነው እና አመሰግናሉ ስለሁሉም ነገር በጣም እግዚአብሔር እኔ እንጃ የሁላችሁም እንደዚህ በሺዎች የምትቆጠሩ ሰዎችና በየቤታችሁ እግዚአብሔር እየገባ እንግዲህ እኔ እኔ በጣም በክርስትና በላይፍም ደካማ የሆንኩ ሰው ነኝና የኔ ምርቃት ይደርሳል ብዬ እድሜም ገና ነው ነው እንደምታቁትና፣ የኔ እድሜ ጸሎት ይደ የኔ ምርቃት ይደርሳቸዋል ብዬ አላስብም። ያው ፈጣሪ ትልቅ ነው ፈጣሪ የሁሉም አባት ነውና እና የምር በጣም በጣም ጥሩ ሰዎችን አይቻለሁ። በዚህ በሶሻል ሚዲያ በጣም ጥሩ ሰዎችን አግኝቻለሁ። ቅርብ ያለ ሰው እንደዚህ ከልብ የማይመኘውን ነገር እኔ አንዳንዴ ኮሜንት ላይ ሳነብ ቅርብ ያለ ሰው ከልብ የማይመኘውን ነገር እናንተ ጀስት እኔም ስለምታቆኝ ብቻ እኔ አውቄያችሁ እንኳን እኮ አይደለም በስም በአካል አውቄያችሁ እንኳን ሳይሆን በጣም ይሄን ያክል ደረጃ ምናምን ነገር ትሄዳላችሁና በጣም ምን አመሰግናችሁ። እግዚአብሔር ያክብደኝ በእውነት። እና እናንተ የለመናችሁልኝ አምላክ ደግሞ አያሳፍረኝም። እንደ ወድቄ እንድቀር አያደርገኝም። እና ሁሉም ነገር መልካም ይሆናል ከእግዚአብሔር ጋር ማለት ነው ነው። እና ይመስለኛል ሄሉ ማለት እንደዚህ ነገሮችንም ደባብሳ ምናምን ነገር ዝም አርጋ እንድታልፍ የፈለገችው የኔ ሁኔታም ነው እንደዛ ያረጋት ብዬ አስባለሁ ምክንያቱም ጀስት እሷ ምንም ባላለችበት ሁኔታ እሷ ዝም ብላ ህይወቷን ደስተኛ ሆና እየመራች ባለችበት ሁኔታ የሆነ የድሮ ነገራችንን እንድናስታውስ የማደርገው እየቆዘምኩ እራሴን የማሳየው እኔ ነኝ ማለት። ለዛም ነው ደግሞ ሄሉ ምን ብላለች፣ ናት የትም አይሄድም ማለት እሱ ከኔ ሌላ ለማፍቀር ይከብደዋል ምናምን ነገር ብላለች። እና አው እውነት ነው ማለት ያወራሹ ነገር ውሸት ላይኖር ይችላል። ግን ነገሮች ሁሌ እንደዚህ ይቀጥላሉ ብለሽ እንዳታስቢ አንቺ። ለነገሩ ምን ታደርጊ ማለት እኔ እኔ ነኝ። አዎ፣ ባለፈው ቪዲዮ ላይም ሲዘፍንልሽ ነበረ። እንዴት ታምር ያለች ቢመስል እያልኩ እና አንዳንዴ ሰው ተስፋ ሊቆርጥ ይችላል ብለች ብታስቢም መልካም ነው እና እድሜ ልክ የወደደ ሰው ምናምን ነገር እድሜ ልክ እንደዛ ፍቅሩ ይቀጥላል ብለች ኤክስፔክቴሽን ባታርግ ጥሩ ነው። 50 50 ብታርግ አሪፍ ነው። ምክንያቱም ብዙ ጊዜ እንደዚህ አይነት ነገር በሰው እርግጠኛ ሆኖ ማመን መጠበቅ ራሱ ያ ነገር ቢጠፋ ዋጋ ያስከፍላል እና ለአንቺ ለውጥ ያለው ነገር አይመስለኝም። ያን ነገር እንደዛ ስላነሳሽው ስላልሽው ነው ምናምን ነገር ልንገርሽ ብዬ ነውና እኔ ነኝ። አዎ ልክ ነሽ፣ እውነትሽን ነው። ቪዲዮሽን አይቼ ቁንጅናሽን ውበትሽን አይቼ ደስ ብሎኝ እንዴት ታምሪያለሽ ሩቢ መሳይ እያልኩኝ ይሄን ዘፈን ነው ቀጥታ የሰማሁት ስል ነበረ። ትላንት ደግሞ ይሄ ስልክ ከተደወለልኝ በኋላ ስሰማ የነበረው ዘፈን ለምን እደብቃለሁ? ከነገርኩ ሁሉንም በነገር ይሻለኛል፣ ምክንያቱም ውሸታም ሰው ከመሆን። ከዛ በኋላ ደግሞ ትዝ ያለኝን ነገር ልንገርሽ። ሲርቋት ተከታይ ሲላመዷት ባዳ አትዘልቅም ከአንድ ቤት ሁለት ቢላ ለምዳ አመሏ ይታወቅ ፌዚያ ገነናት እሳት ሲሏት ውሃን ማር ሲሏት ሬት እንደ ሰማይ ጀምበር

አዎ የሆነ ቤተሰብ ስሜታዊ ሆኜ ማለት የሆነ ላወራ ከመጣሁት ነገር እየወጣሁ ነውና ደስ ኖርማል ነው ማለት እኔም ጋር ያለው ስሜት ስለሆነ እንደዚህ አይነት ስሜት እየተሰማኝ ስለሆነ ብታቆልኝም ችግር የለውም። በእኛ ጉዳይ በጣም ብዙዎቻችሁ እየተጨናነቃችሁ እያሰባችሁም ስለሆነ ነውእና እናንተ ከምታስቡላት በላይ እንግዲህ ፈጣሪ ለሄሉ መልካም ያስብላት ለኔም ለወንድማችሁ መልካም ያስብልኝ። አምላክ ትልቅ ነው። ማለት እኔ በሱ አምናለሁ እና ፈጣሪ የሆነ ትልቅ ነገር የሚያመጣባችሁ የተሻለ ትልቅ ነገር አስቦ ነው እና በዛ አምናለሁ። እግዚአብሔር ነው የምላችሁ እንደዚህ አይነት ነገር በጣም ብዙ ጊዜ በህይወቴ በሌላ በሌላ ነገርም በጣም ትልቅ ፈተና ካበዛባችሁ ፈጣሪ የተሻለ በጣም ትልቅ ነገር አለው ማለት ነው እና በዛ ነገር ስለማምን ፈጣሪ ያመጣልኝን ሌላ ትልቅ ነገር እስከማይ ድረስ በዚህ በሱ የሆነ በሪሌሽንሺፕ ምናምን ነገር አይደለም። በቃ ጥሉ ነገር ፈጣሪ ሲያስብላችሁ የሆነ ፈተና ሊገጥማችሁ ይችላል። በሌላ ነገር ፈጣሪ ደሞ ይግሰኛል እና ጀስት እኔ እንደ ግለሰብ ወንድ ልጅም ስለሆንኩኝ ነው መሰለኝ። አሁን እንደዛ አይነት ነገር ምንም ኬር ላይ ልጅም አይደለውም። በሌላ ነገር እንደዚህ እንትን ብትሉ ምናምን ነገር አይደለም። ግን ፈጣሪ መልካም ነውና ከሁላችንም ጋር ከሷም ጋር ሄሉ ደሞ ፈጣሪ ለእንግዲህ ለሄሉም የተሻለውን ነገር ያደርግላታል። በዛ ምናለው እና ለህዝቡ ለምንድነው አስረግጠሽ ማትነግሪ ማለት የኛ ነገር አይሆንም፣ አይሆንም፣ አብቅቷል፣ እኛ የራሳችንን ህይወት ጀምረናል ብለሽ ለምን አስረግጠሽ ማትነግሪ? ዝም ብለሽ ባለሽበት ሁኔታ ሰው በጣም ተስፋ እያደረገ ነው። እዚህ ጋር ሰው፣ ህዝብ እየጠበቀን ነው። ለምንድነው ለህዝቡ ወተሽ ያለውን እውነታ ለምንድነው እንደው ማትነግሪ ማለት አይሆንም የኔና የሱ ነገር አይሆንም፣ አብቅቶለታል፣ ምናምን ብለሽ ለምንድነው አስረግጠሽ ማታወሪው? እና ለምንድነው ደባብሰሽ እምታልፍ? ይህን እንድትነግሪው በቃ የሆነ ይህን ነገር እንድታሰምሪልኝ። ምን እናንተ ከምታስቡት አንገል ወደ ሌላ አቅጣጫ ስለሆነ ይህን ነገር ለህዝቡ ንገሪ፣ ይፋ አርጊ። መደባበቁ ምናምን ነገር ምንም በቃ ወደፊት ምናምን ነገር የራሴን ካስተካከልኩ በኋላ ምናምን ነገር እነግራለሁ ምናምን ነገር ብለሽ የምታስቢ ከሆነ እስከዛ ጊዜ መውሰድ አይጠበቅብሽ። ጀስት እዚህ ጋር የኔና የናቲ ነገር ያበቃለት ነገር ነው፣ አይመለስም። እኔ በራሴ በኩል የኛ ነገር ተስፋ ቆርጬ የራሴን ህይወት ጀምሬያለሁ ምናምን ነገር ብለሽ የራሴ እሺ፣ ኦኬ መጀመሩን ይፋ ማለት የራስሽ ጉዳይ ከሆነ የኔና የናቲ ነገር አይመለስም፣ አይሆንም ብለሽ ለህዝቡ ይፋ አድርጊ። በቃ ያንንም ያደረግኩት ነገር ሄዱ ብላኛለች። እንደ ወንድሟ ነው ምታይ። እንደ እንደ ቤተሰብ ስለምታየኝ ነው፣ ታዝንልኛለች፣ ታስብልኛለች አውቃለሁ። ምክንያቱም ካሳለፍነው ነው ነገር ማንም እንኳን እሷ ከእኔ ጋር ባሳለፍነው ነገር ይቅርና የሚያቀን ሰው ሁሉ እያዘንልን አንዴ በሐዘን ነው ማለት በቃ የሆነ በመቆርቆር ስሜት ነው። ፍቅር ደግሞ በመቆርቆር እኔ እኮ ጠፍቶኝ አይደለም አንዳንድ ሰዎች ደግሞ ይቅርታ ጠይቀት ምናምን ነገር እያላችሁኝ ነበርና ፍቅር በመቆርቆር አይደለም እኔ ሄሉን እዚህ ጋር ተንበርክኬ ዛሬ ሄሉ ይቅርታ አድርግልኝ ካሁን በኋላ እንደ ድሮ እንሁን ምናምን ነገር ቢል ሰውም ሄዳችሁ እናንተም ሄዳችሁ ሄሉ እንደ ድሮ ሁኑ ከናቲ ጋር ምናምን ታምራላችሁ ስለተባለ ብቻ ፍቅር እንደዛ አይደለም ፍላጎት መኖር አለበት። ሄሉ ፍላጎት ቢኖራት የኔንም አጠብቅን አበባ ላኩላታ በቃ አለ ፍላጎት ቢኖራት እንደሌላ ሌላ ሰው ምናምን ነገር ስለማቅ ነው። በሌላ ከዚህ በፊት በጣም ብዙ ዓመት አንድ ላይ አንድ ላይ ኖረናል እና ስለማውቃት ነውና ይሄ ከፍላጎት የመነጨ ነው። ፍላጎት ይጠይቃል። እኔ እኔ እንደዚህ በአካል ተንበርክ ከሄጄ ምናምን ሰውን እኔ ያለ ፍላጎት እ ያለ ፍላጎት ያመጣችሁት ነገር እናንተን ነው ይዞ የሚጠፋው እንጂ ምንም አይጠቅማችሁ። ለምናችሁ የሆነ ነገር ብታገኘው አይጠቅማችሁ ነገር እየው ያ ነገር መቶ ፐርሰንት በዛ ነገር እርግጠኛ መሆን አለባችሁ። ያ ነገር ወይ በቃ ይፈልገኛል ወይ ይሆናል የሚለውን ነገር እርግጠኛ ሳትሆናችሁ ለምናችሁ ያመጣችሁት ነገር አንድ ቀን ልመና ስታቆሙ ወይ ይሄዳል። እና እንደዚህ አይነት ሪስክ ቴክ አታርጉ። እኔም እንደዚህ አይነት ሪስክ በህይወቴ ቴክ ማድረግ አልፈልግም። እንደዚህ አይነት ነገር ውስጥ መግባት አልፈልግም። ምክንያቱም በልመና የሆነ ነገር ስለማይዘልቅ ስለማቀው፣ በቅርብም ስለማቀው ነው። እና ስለምታስቡልን ሁሉንም ነገር እንድታቁ በሚል ነው። እና አመሰግናችኋለሁ። በጣም ለምታስቡልኝ፣ በጣም ነው የምወዳችሁ። ማርያም በጣም ነው የምወዳችሁ እንኳን እንደዚህ ሰው ስለኔ ናቲ ምናምን ብሎ ስሜን ጽፎ እንደዚህ እንደዚህ ያቀራችሁ እንዲሁ ነው የምወዳችሁ። የምር አመሰግናችኋለሁ፣ በጣም ነው የማመሰግናችሁ። አንዳንዴ ደግሞ ነገሮችን አስተያየት ስሰጡ እንትን ስሰጡ ልክ እንደምትወዱኝ ልክ እንደ ቤተሰብ እንደ ወንድም አይታችሁ ይሄ ልጅ ወንድም እንደውም እንደ ወንድም ሳይሆን እንደ ራሳችሁ አይታችሁ ያለውንም ነገር ግንዛቤ ውስጥ አድርጋችሁ ብታረጉ ጊዜ አስባለሁ እንደ ምክር ነው የእናንተ ከጥሩ ስሜት ብቻ የመነጨ ስለሆነ ነው እንደዛ አንተ የምትሉት። ከአሁን በኋላ ያው ስለሁሉም ነገር እሷም በቀና እናንተ እናንተን አክብር አመታ ሁሉንም ነገር ይፋ ታደርግላችኋለች ብዬ አስባለሁ። አመሰግናለሁ። በጣም ነው የማመሰግነው። በጣም ነው የምወዳችሁ።